የተከበሩ ወይዘሮ ሰዓዳ ኢማ፣ የኤፍራታና ግድም ወረዳ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ፣ የተከበራችሁ የወረዳችን አጠቃላይ አመራሮች፣ የተከበራችሁ የወረዳው ባህልና ቱሪዝም ጽፈት ቤት ባለሙያዎች፣ የተከበራችሁ ከተለያዩ ተቋማት የመጣችሁ ባለሙያዎች፣ በዚህ በዓለም አቀፍ ደረጃ ለ46ተኛ ጊዜ በሀገራችን ለ38ኛ ጊዜ በክልላችን ለ33ተኛ በዞናችንና በወረዳችን ለ15ተኛ ጊዜ ቱሪዝም ለዘላ ቱሪዝም ለዘላቂ ሰላም ለዘላቂ ለውጥ በሚል መሪ ቃል በድምቀት በሚከበረው የዓለም የቱሪዝም ቀን በዓል ለመታደም የመጣችሁ መጣችሁ ለማለት ወዳለሁ። በመቀጠል ያው የቱሪዝም ቀን ዛሬ ስናከብር ቱሪዝም ለዘላቂ ለውጥ በሚል መሪ ቃል ለሚከበረው በሀገር አቀፍ በዓለም አቀፍ በሀገር አቀፍ በክልል ደረጃ እንዲሁም በዞን ብሎም በወረዳ ደረጃ በተለያዩ ጊዜያት በየአመቱ እያከበርን የምንሄደው በዓል ሆኖ ማክበር ከጀመርን በርከት ያሉ አመታትን ያስቆጠርንበት ሂደት ነው ያለው። ቱሪዝም ግን ከዚህ በፊት የቅርስ መመዝገብ ማስቀመጥ፣ ወይም እንደ ቅርስን በሆነ ክፍል ውስጥ አስቀምጦ ከማየት ባሻገር ወደ ሀብት ምንጭ የመቀየር ሂደታችን በሀገር አቀፍ ደረጃ መሰረታዊ ችግር ያለበት የኢኮኖሚ አማራጭ ነው ተብሎ ትኩረት ያልተሰጠው ለረጅም አመታት በተለያዩ የመንግስት ስርዓታቶች ውስጥ ትኩረት የተነፈገው የቱሪዝም ሀብታችን ላይ መሰረታዊ ጉድለት የነበረበትን በማየት ከቅርብ ጊዜያት ወዲህ በተለይም ከለውጥን ከተቀበልን በኋላ ለተከታታይ አምስትና ስድስት ዓመታት ቱሪዝም አንዱ የሀብት አማራጭ ነው። ቱሪዝም ከሀብት ባሻገር የስራ እድል ፈጠራ ነው። ከሀብት ባሻገር ትልቁ የኢኮኖሚ ዘርፍ ሆኖ መሰራት አለበት በሚል ልክ ትላንት ከትላንት ወዲያ ግብርና የኢኮኖሚ አማራጫችን ነው ብለን ስንዘምርለት እንደከረም ነው። አሁን ደግሞ በአዲሱ በለውጥ ሂደታችን ቱሪዝም የኢኮኖሚ አማራጭ መሆን አለበት። ልክ እንደ ማዕድን፣ እንደ ግብርና፣ እንደ ኢንዱስትሪ ማኒፋክቸር የምንላቸውን ዘርፎችን ትኩረት አድርገን መስራት አለብን። ከግብርና ብለን ከተቸነከረው የኢኮኖሚ ስርዓታችን መውጣት ያለብን እስካሁን ያላየነው ግን ደግሞ ለኢትዮጵያ መልካም አጋጣሚ የሆኑ የኢኮኖሚ ዘርፋችን አንዱ ቱሪዝም ነው በሚል ለመንግስታችንና ፓርቲያችን በአዲሱ የለውጥ ስርዓትና መንግስት ወደ ቱሪዝም ዘርፉ ላይ ትኩረት አድርጎ እየተሰራ ያለ ነው። ይሄም ደግሞ ተጨባጭ ምን ለውጦችን መጡ ብለን ስናየው እንደ ሀገር አቀፍ ደረጃ እያቻቸው ነው። በቱሪዝም ዘርፉ ላይ ድሮ ከነበረበት አቧራ ከጠገበው ወደ እድሳት፣ ጥገና የሚያስፈልገውን ጥገና ወደ ዘመናዊ መልክ ተቀይሮ የነበረበትን ይዘ ሳይለቅ ግን ደግሞ ከዘመን ዘመን ሊሸጋገር የሚችል ትውልድን ሊገነባ የሚችል የትውልድን ባህልን፣ ታሪክን አስተምሮ ከማስታመር ባሻገር ደግሞ የኢኮኖሚ አማራጭ መሆን አለበት በሚል አቧራ ተራግፎ ወደ ኢኮኖሚ የተቀየረበት ትልቁ ሂደት ላይ ደርሰን ነው እና ዛሬ የምናከብረው እውነት ለመናገር ከዛ ሳብ አድርገን ደግሞ ወደ ወረዳችን ስንመለከት ይሄን በልዩ ትኩረት ይዘን መተግበር ያለብን በትኩረት አቅጣጫ ከመቀመጥ ባሻገር ደግሞ እንደኛ ትልቅ ያደረገ የቤት ስራ አለብን ብለን ነው። እንደ ጽህፈት ቤት ብቻ አይደለም፣ እኛም እንደ ወረዳ አስተዳደር ምክር ቤት እንደ ወረዳ አስተባባሪ መውሰድ ያለብን እንደ አለመታደር ሆኖ ያልተጠቀምንባቸው በርካታ የሀብት ባለቤት ይሆን ነው የቱሪዝም ስርዓትን ማስፋፋት የምንችልበት እድሎች አሉ። ያ እድሎችን ያጣን አንዱ ከወቅታዊ የሰላምና የጸጥታ ችግር ምክንያት፣ ሁለተኛው ደግሞ የትኩረት ማነስ ችግር ምክንያቶች ናቸውና እነሱን ታሪክ ቀይረን ለትውልድ የሚሸጋገር የእኛም የሌሎች አካባቢ ባለን ሀብት ላይ ትንሽ ነገር ጨምረንበት የኢኮኖሚ አማራጭ የምናደርግበት ወጣቱን የስራ እድል የምንፈጥርበት ከዛም ባሻገር ደግሞ የኢኮኖሚ ስርዓታቸው የምነሻሽልበት አንዱ የታደልንበት የሞሎ ሀይቅ ያለንበት ያለበት የሙሽራ ድንጋይ የተቀመጠበት ከዛ በሻገር ደግሞ በርካታ የነገስታት መቀመጫ የነበረውን የነገስታት ታሪክ ያሳለፉበትን የጋዲሎ ሜዳን የሚያክል ታሪክ ባለቤት ሆነን የቅርስ ባለቤት ሆነን ግን ደግሞ ለዘርፉ የሰጠነው ትኩረትና በዘርፉ ልክ ውጤት እንዲያመጣ የሰራናቸው ነገሮች መሰረታዊ ጉድለት ያለባቸው ስለሆኑ ያደሩ የቤት ስራዎቻችንን ውጤት ሊያመጡ በሚችሉ ፍጥነትና ርቀት መስራት ይጠበቅብናልና ያልሰራናቸው ያደሩ የቤት ስራዎች እድልን ወደ ያሉን እድሎችን ወደ ውጤት ያልቀየርንባቸው ስራዎች ስላሉ እሱ በደንብ በልዩ ትኩረት አድርገን የጸጥታው ስራ በራሱ ዘርፍ ግን ደግሞ እኛ መስራት ያለብንን የኢኮኖሚ አማራጭ መሰረት አድርገን በርካታ ባህል ሀብቶች ወደ እኛ አካባቢ ዘምተው እዚህ አካባቢ ያሉ የአካባቢያችን የባህል የቱሪዝም የሚጎበኙ የሚታዩ ከመጎብኘትም አልፈው ደግሞ ሎጅ ጭምር ተሰርቶባቸው በርካታ ወጣቶች ሚዝናኑበት በርካታ የቱሪዝም የሚንቀሳቀስበት የቱሪስት እንቅስቃሴና ፍሰታችን የምናሳድግበት አካባቢ ነውና ተጋግዘን ተቀናይተን ከሰራን ኢኮኖሚ ለውጦችን ማረጋገጥ የምንችልበት ልዩ ትኩረት የተሰጠው ተቋም ነው እና ይሄን በጋራ ለመስራት ዝግጁ ነንና እንኳን ለዚህ ቀን አደረሳችሁ አደረሰን በማለት